መዝሙር ምዕራፍ ሀያ አንድ አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴት ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልኸውም። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖርህ። ሕይወትን ለመነህ ሰጠኸውም፣ ለረጅም ዘመን ለዘላለሙ። በማዳንህ ክብሩ ታላቅ ነው፣ ክብርንና ምስጋናን ጨመርህለት የዘላለም በረከትን ሰጥተኸዋልና፣ በፊትህም ደስታ ደስ ታሰኘዋለህ። ንጉሥ በእግዚአብሔር ተማምኖአልና፣ በልዑልም ምሕረት አይናወጥም። እጅህ የጠላቶችህን ሁሉ ታግኛቸው፣ ቀኝህም የሚጠሉህን ሁሉ ታግኛቸው። በተቈጣህም ጊዜ እንደ እሳት ቶን አድርጋቸው። እግዚአብሔር በቁጣው ያጠፋቸዋል፣ እሳትም ትበላቸዋለች። ፍሬያቸውን ከምድር ዘራቸውንም ከሰው ልጆች ታጠፋለህ። ክፋትን በአንተ ላይ ዘርግተዋልና የማይቻላቸውንም ምክር አሰቡ። ወደ ኋላቸው ትመልሳቸዋለህ፣ ፍላጻን በፊታቸው ላይ ታዘጋጃለህ። አቤቱ በኃይልህ ከፍ ከፍ በል፣ ጽናትህንም እናመሰግናለን እንዘምርማለን። መዝሙር ምዕራፍ ሀያ ሁለት አምላኬ አምላኬ፣ ለምን ተውኸኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ ጠራለሁ አልመለስህልኝም በሌሊትም እንኳ ረፍት የለኝም። በእስራኤል የተመሰገንህ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፤ ተማመኑ አንተም አዳንሃቸው። ወደ አንተ ጮኹ፣ አመለጡም። አንተንም የተማመኑ አላፈሩም። እኔ ግን ትል ነኝ፣ ሰውም አይደለሁም። የሰው ማላገጫ፣ በሕዝብም ዘንድ የተናቅሁ ነኝ። የሚያዩኝ ሁሉ ይላገዱብኛል ራሳቸውን እየነቀነቁ በከንፈራቸው እንዲህ ይላሉ። በእግዚአብሔር ተማመነ፣ እርሱንም ያድነው፣ ቢወደውስ ያድነው። አንተ ግን ከሆድ አውጥተኛልና፣ በእናቴ ጡት ሳለሁም በአንተ ታመንሁ። ከማኅፀን ጀምሮ በአንተ ላይ ተጣሊ፣ ከእናቴ ሆድ ጀምረ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ። ብዙ በሬዎች ከበቡኝ የሰቡትም ፍሪዳዎች ያዙኝ። እንደ ነጣቂ እና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። እንደ ውሃ ፈሰሱ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። ኃይሌ እንደ ደረቀ በጉሮሮዬም ምላሴ ተጣጋ። ወደ ሞትም አሸዋ ወረድኸኝ። ብዙ ውሾችም ከበውኛልና፣ የክፋተኞች ጉባኤ ያዘኝ፣ እጆቼንና እግሮቼን ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ትጣጣሉ። አንተ ግን አቤቱ ከእኔ አትራቅ፣ አንተ ጉልበቴ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቻነቴንም ከውሾች እጅ፣ ከአንበሳ አፍ አድነኝ። ብቻነቴንም አንድ ቀንድ ካላቸው ስምን ለወንድሞቼ እነግራቸዋለሁ። በጉባኤም መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት፣ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩት። የችግረኛን ችግር አልናቀምና፣ ቸልም አላለምና፣ ፊቱንም ከእኔ አልሰወረምና፣ ነገር ግን ወደ እርሱ በጮኹ ጊዜ ሰማኝ። በታላቅ ጉባኤ ምስጋና ካንተ ዘንድ ነው፤ እርሱን በሚፈሩት ፊት ስእለቴን እሰጣለሁ። ችግረኞች ይበላሉ ይጠግቡማል። እግዚአብሔርንም የሚሹት ያመሰግኑታል፣ ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔርም ይመለሱ። የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግሥት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ ይሰግዳሉም፣ ወደ መሬት የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴም ስለ እርሱ በሕይወት ትኖራለች። ዘሬ ይገዛለታል። የምትመጣው ትውልድ ለእግዚአብሔር ትነግረዋለች። ጽድቁንም ለሚወለደው ሕዝብ እግዚአብሔር ያደረገውን ጽድቁን ይነግራሉ። መዝሙር 23 እግዚአብሔር ረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋይም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። መዝሙር ሃያ አራት ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በርሷም የሚኖሩ ሁሉ። እርሱ በባሕሮች መሥርቶአታልና በፍሳሾችም አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሣ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ። እናንት መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል። እናንት መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው። መዝሙር ሃያ አምስት አቤቱ ወደ አንተ ነፍሴን አነሳለሁ። አምላኬ አንተን ታመንሁ፣ አልፈር። ጠላቶቼ በእኔ አይሳቁብኝ። አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ያፍራሉ። አቤቱ መንገድህን አመልክተኝ ፍለጋህንም አስተምረኝ አንተ የመድኃኒቴ አምላክ ነህና፣ በእውነትህ ምራኝ አስተምረኝም። ቀኑን ሁሉ አንተን ተስፋ አድርጌያለሁ። አቤቱ ምሕረትህንና ቸርነትህን አስብ፣ ከጥንት ጀምሮ ናቸውና። የልጅነቴን ኀጢአትና መተላለፍ አታስብብኝ። አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ቅንም ነው። ስለዚህ ኀጢአተኞችን በመንገድ ይመራቸዋል። ገሮችን በፍርድ ይመራል፣ ለገሮችም መንገድን ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው ቃል ኪዳኑና ምስክሩን ለሚጠብቁ። አቤቱ ኀጢአቴ እጅግ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱ በመልካም ታድራለች። ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል። እርሱ እግሮቼን ከወጥመድ ያወጣቸዋልና ዐይኖቼ ሁልጊዜ ወደ እግዚአብሔር ናቸው። እኔ ብቻዬንና ችግረኛ ነኝና ፊትህን ወደ እኔ አድርግ ማረኝም። የልቤ ችግር ብዙ ነው፣ ከጭንቀት ያውጣኝ። ትካሜንና መከራዬን እይ ኀጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደ በዙ እይ የግፍም ጥል ጠልተውኛል። ነፍሴን ጠብቅና አድነኝ። አንተን ታምኛለሁና አልፈር፤ አንተን ተስፋ አድርጌያለሁና የውሃትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራው ሁሉ አድነው። መዝሙር ሃያ ስድስት አቤቱ እኔ በየውሃት ሄጃለሁና ፍረድልኝ። በእግዚአብሔርም አምኛለሁና አልናወጥም። አቤቱ ፍተነኝ መርምረኝም ኵላሊቴንና ልቤን ፍተን። ምሕረትህ በዐይኔ ፊት ነውና፣ በእውነትህም ተመላለሱ። በከንቱ ሸንጎ አልተቀመጥሁም፣ ከአመፀኞችም ጋር አልገባሁም። የክፉዎችን ማኅበር ጠላሁ፣ ከዝንጎዎችም ጋር አልቀመጥም። እጆቼን በንጽሕና አጥባለሁ፣ አቤቱ መሠዊያህን እዞራለሁ። የምስጋናን ድምፅ እሰማ ዘንድ ታምራትህንም ሁሉ እነግር ዘንድ አቤቱ የቤትህን ስፍራ የክብርህንም ማድሪያ ቦታ ወደድሁ። ከኀጢአተኞች ጋር ነፍሴን ከደም ሰዎችም ጋር ሕይወቴን አታጥፋ። በእጃቸው ተንኰል አለባቸው ቀኛቸውም መማለጃ ተሞልታለች። እኔ ግን በየዋሃቴ ሄጃለሁ፤ አድነኝ ማረኝም እግሮቼ በቅንነት ቆመዋልና፣ አቤቱ በማኅበር አመሰግንሃለሁ። መዝሙር ምዕራፍ ሃያ ሰባት እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፤ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፤ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፤ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑም መሸሸጊያ ሸሽጎኛልና በዓለት ላይ ከፍ ከፍ አድርጎኛልና እነሆ አሁን በዙሪያዬ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሥዋዕትን ሰዋሁ። ለእግዚአብሔር እቀኛለሁ ዘምርለትም አለሁ። አቤቱ ወደ አንተ የጮኹትን ቃሌን ስማኝ ማረኝና አድምጠኝ። አንተ ፊቴን እሾት ባልህ ጊዜ፣ አቤቱ ፊትህን እሻለሁ ልቤ አንተን አለ። ፊትህን ከእኔ አትሰውር፣ ተቈጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝም። የመድኃኒቴም አምላክ ሆይ፣ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና ዓመፀኞች ተነሥተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ። መዝሙር ሃያ ስምንት አቤቱ ወዳንተ እጠራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል፣ አንተ አምላኬ ዝም አትበለኝ። ወደ መቅደስ ማደሪያ እጄን ባነሣው ጊዜ ወደ አንተ የጮኹትን የልመናዬን ቃል ስማ ከኀጥኣንና ከክፉ አድራጊዎች ጋር ነፍሴን አትውሰዳት። ክፋትም በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩት ጋር አትጣለኝ። እንደ ሥራቸው እንዳካሄዳቸውም ክፋት ስጣቸው፣ እንደ እጃቸውም ሥራ ስጣቸው፣ ፍዳቸውን ወደ ራሳቸው መልስ። ወደ እግዚአብሔር ሥራ ወደ እጆቹም አደራረግ አላሰቡምና፣ ያፈርሳቸዋል እንጂ አይሠራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በርሱ ታመነ እኔም ተረዳው! ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባው የመድኃኒቱ መታመኛ ነው። ሕዝብህን አድን ርስትህንም ባርክ ጠብቃቸው፣ ለዘላለሙም ከፍ ከፍ አድርጋቸው። መዝሙር ምዕራፍ 29 የአምላክ ልጆች ሆይ ለእግዚአብሔር አምጡ! ክብርንና ምስጋናን ለእግዚአብሔር አምጡ። የስሙን ክብር ለእግዚአብሔር አምጡ። በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅ በውኾች ላይ የክብር አምላክ አንጐደጐደ። እግዚአብሔር በብዙ ውኾች ላይ የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ሲሪዮንን ያዘልላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይቈርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። እግዚአብሔር የጥፋት ውሃን ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኀይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። መዝሙር ምዕራፍ ሰላሳ አቤቱ ተቀበለኸኛልና ጠላቶቼንም ደስ አላሰኘህብኝምና እና ከፍ ከፍ አደርግሃለሁ። አቤቱ አምላኬ ወደ አንተ ጮኽ፣ ምሕረትም አደረግህልኝ። አቤቱ ነፍሴን ከሰዖል አወጣሃት፣ ወደ ጒድጓድም እንዳልወርድ አዳንኸኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናውም መታሰቢያ አመስግኑ። ቁጣው ለጥቂት ጊዜ ነው ሞገሱ ግን ለሕይወት ዘመን ልቅሶ ማታ ይመጣል ጠዋት ግን ደስታ ይሆናል እኔም በደስታዬ ለዘላለም አልታወክም አልሁ አቤቱ በፈቃድህ ለሕይወቴ ኀይልን ሰጠሃት ፊትህን መለስህ እኔም ደነገጥሁ አቤቱ ወደ አንተ ጠራሁ ወደ አምላኬም ለመንሁ ወደ ጥፋት ብወርድ በደሜ ምን ጥቅም አለ አፈር ያመሰግንሃልን እውነትህንም ይናገራልን እግዚአብሔር ሰማ ማረኝም እግዚአብሔር ረዳት የሆነኝ ክብሬ፣ ተዘምርልህ ዘንድ ዝምም እንዳትል። ልቅሶዬን ለደስታ ለወጥህልኝ፣ ማቄን ቀደድህ፣ ደስታንም አስታጠቅኸኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ።